ጅም ካገኘኋት በጣም ቆይቻለሁ እና ቢያንስ ወደ ሁለት ሳምንት ሶስት ሳምንት ገደማ የሆነኛ እና በጣም ናፍቃኛለች። ሳይሽሳሳለው ምን አልገባኝም። እንዶ ኪያኖስ እንኮ ልብሽ አይገኝም እኔ የምወድሽ ያላንዳጅ ቅሬታ

ሰላም፣ ሰላም ቤተሰብ፣ ያው ለማታውቁኝ ያቡነኝ ለምታውቁኝም ያቡነኝ እና ሰላማችሁ በያላችሁበት ብዝት ብዝት ይበልልኝ እንደምትለው ኪዩ ሰላማችሁ ይብዛልኝ እያልኩኝ ያው ኪዩ ከኪዩ በጣም ካገኘዋት አትወጣም፣ ቆይቻለሁና፣ ቢያንስ ወደ ሁለት ሳምንት ሶስት ሳምንት ገደማ የሆነኛል፣ እና በጣም ናፍቃኛለች እና ዛሬ እዚህ ቦታ ቀጥሬያት አለው፣ ትመጣለች። ያው ያለውን ነገር እናንተ እያያችሁት ነበረ፣ በቪዲዮም እያየሁት በቃ በስልክ ብቻ ነው ስናወራ የነበረው። ና ትንሽ አሟት ነበረ እዛ በተፈጠረው ነገር ብቻ። እሱንም ሁሉም ነገር አልፋ ተወታው። ባይሳካም ያሰበችበት መድረስ ባትችልም ብቻ እኔ ኮርቼባታለሁ ቤተሰብ፣ እናንተ ፋሚሊ፣ እናንተም እንደ ኮራችሁባት ተስፋ አደርጋለሁ ትኮሩባታላችሁ ብዬ ማስባለሁ ነው ያ ቤተሰብ ያለውን ነገር ሁሉም ነገር ስትከታተሉ ነበር፣ ኮመንትም ሳነብ ነበረ። ብቻ ቤተሰብ ያው ሰፖርት ያረጋቸውት እንደነበረ አይቻለሁ እና ለሱ ምስጋና ይናቀርባሉ። አመሰግናቸዋለሁ። ያው በቃ ኪዩ ጉዳይ ምናምን እንትን በላኝ ብቻ በቃ በጓደኝነት በህትና በወንድምነት እንደቀጠልን ታቃላችሁ ቤተሰብ ብቻ በቃ በጣም አዝኛለሁ፣ ከልብ ያዝኛለሁ ስላልሳካላ ህይወት ህይወት ይቀጥላል። ያው እንደሚታወቀው አንድ ነገር ፌል አረገብን ብለን ሁላችንም ነገር ወደ ሌላ ስቴፕ ማለፋችንን አናቆም። ብቻ በርትተን ሰርተን እቺን ህይወት ማሸነፍ ነው አላማችንም እቅዳችንም። የሁላችንም እቅድ እሱ ስለሆነ ማለት ቤተሰብ እና ስራም ከመጣች በኋላ ሁለት ቀን አንድ ቀን ሆኗታል። አላገኘዋትም። ከመጣች ከመጣች በኋላ ስራ ገብታለች። እኔም ቢዚ ነኝ። አዲስ ሰራተኛ ነኝ፣ እኔም እንደምታውቁ ያው ቢዚ ነኝ። ያው ቦስ ምናምን ታውቁታላችሁ። ብቻ እናንተ የስራን ነገር ለእናንተ አልናገርም። ቤተሰብ አላገኘዋትም። እስቲ ትመጣለች እና ቤተሰብ ትላንት ስደውልላት የሆነ ነገር ብላኛለች፣ የሆነ ነገር ጠፋብኝ ምናምን ብላኛለች። እናሱን ነገር እኔም ደስተኛ ካረጋት ዬ ይዤላት መጥቻለሁ። ትምጣና እስቲ ደስቷን ከሷን ኔው አይሻልም ቤተሰብ አንድ አይዲያ ነው ብቻ እስቲ ትምጣና እናየዋለን። እየመጣው ነው ብላኛለች። ያው እኔንም ብታጣብቁኝ እስከዛ ደስ ይለኛል። ግን እንዴት እናወራለን? እሱ ነው ችግሩ፣ ከባዱ ነገር። እንዴት እናወራለን እናንተ ቢሉ ነው። ያው ኮሜንት ላይ ብቻ አበረታቷት፣ እኔንም አበረታቱ እ ቤተሰብ። እየመጣች ነው፣ እንጠብቃት። አይኔ እየጠበቀች ነው ዛሬ ዘገየሽ ምን ነው መግቢያ መውጫሽን ሳየው ስተፊቸነካለው አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው? አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው? መግቢያ መውጫሽን ሳየው ስተፊቸነካለው አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው? አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው? መግቢያ መውጫሽን ሳየው ስተፊቸነካለው

ለእኔ ሆንሽ ልኝን እንዴት ረሳለው እስከ ነተሞቴ አስታውሰዋለ። የኔነቴ ክብሪ የኔነቴ ግርማ፣ ጤነኛ ደለሁ ከጠላሁ ሺማ ለፈፌ ከፈልሺ ውዳጋ በክብር ኖራልኔውጋ ልብሽ ተማመን አይስጋም ለኔ ሆንሽልኝን እንዴት እረሳለሁ እስከ ዕለተ ሞቴ አስታውሰዋለሁ የኔነቴ ክብር የኔነቴ ግርማ ጤነኛ ደለሁን ከጠላሁ ሽማ

ሞቀታ እየተሰማሻ ተረጋጋ እኔ አሁን ተመልሻለሁ ስራ ገብቻለሁኝ እና እኔም ስራ ሆንኩኝ ዘን እሱም ስራ ሆነ አንተም እኔማ መንገዱን ከፈትሽልኝ የሆነ ስራ ላይ ነኝ

ማለ ወለሽ ነው እኮ እንደዚህ እኮ ጠፋ ጠፋ ብለን እኮ ስንገናኝ ፍቅራችን ፍቅራችንም ይጨምራል። አዎ ስን ናፍቆታችንም ይጨምራል እኮ እሱን ብለን ነው። አዎ ከእንደ መጥፋት ደግሞ ግሪስ እና ዘይት የተመቸው ብቸኛው ኢትዮጵያዊ ቤተሰብ እና ደግሞ የሆነ ነገር ጠፋብኝ ብለሽ ነበረ ለቤተሰብ የሆነ ጫፍ ጫፉ ነግሬያቸዋለሁ። ምንድነው የሆነ ነገር ጠፋብኝ ብለሽ ይነበረ ዛሬ እዛ እኮ ቀልብ የለሽ። አይ የሆነ ነገር ጠፋብኝ ብለሽ ነበር። እናሱ እንደ ስጦታ እንደ ቆይታችንም እንደ ቆየ ነው መታረቂያ ይሆነናል። እሷ ባታመጣልኝም ቤተሰብ አዳማ ድረስ እኔ እኔ ቤተሰብ

ከፈልሽ ውዳ ጋ በክብር ይኖራል። እኔው ጋ ልብሽ ተማመን፣ አይስጋ። እንዴት አስታወስክ? እንደ ጠፋብኝ እንዳልኩ እኮ ዝም ብዬሽ በወሬ መሀል ነው የነገርኩህ። ትለያለሽ። ይሄ መ- ማህተብ ጠፋብኝ ነው። አንድ አይነት ነው ቤተሰብ ከእኔ ጋ ደስ ሲል። ቴንኪው በጣም አመሰግናለሁ። ለአንቺ ያልሆነ ለአንቺ ያልሆነ ቀሚስ ይበጣል እና መስቀል ሰጥተውኛል። በጣም ነው የምታምረው። ማርያምን ደስ ትላለች። አልበረክትልሽ ብሎኛል መስቀል፣ ለምን እንደሆነ አላውቅም። ከአንገቴ ላይ ጠፋብኛል ቶሎ ቶሎ። እና ይሄ ግን እንደሚቆይ ተስፋ አድርጋለሁ። ይቆያል። ከጠፋማ ተጋደላት። አይጠፋም፣ አስጠንቅቀዋለሁን ለአንድ አይጠፋ ዋ እለዋለኝ እና ለኛና ለቤተሰብ የሆነ ነገር አትነግሪልም? እዚያ ያሳለፍሽው ነገር ምናምን ሰፍ ብለን እየጠበቅ ሽኮ ነው እንዴ። እኔ ከቤተሰብ እየነገርኳቸው ነበር ሙሉ ቀኔን እያሳየኋቸው ነበር ነበርና ከዚህ እንግዲህ በሙሉ ልብ በመተማመን ነበር የሄድኩትኝ። እንደ ሻንጣ እየያዘሽ እኮ ትመለሺ እኮ አይመስልም እንዴ እንደ ከሄድ እንደውም አነሰች ሻንጣ አይገርም እ አምስት ቀን እንደ አምስት ቀን እንደውም የተባለ ነው ሶስት አራት ቀን ነበር ግን ቆየን። ከዛ በላይ ከሳምንት በላይ እኮ ቆየን። እና ታዲያ እኮ በጣም አነሰችኝ። እንደውም እንደው ከጓደኛዬ ጋር እየተዋዋስን ነበረ እና ደስ ይለን ነበር። አሪፍ ቆይተናል፣ ተመልሰናል። እንግዲህ አሁን ደግሞ ሰኔ ሰላሳ ላይ ምርቃቴ ነው ተጠርታችኋል ቤተሰብ። በዚህ አጋጣሚ ከአንተ ቀድመው ነው የሚጠሩአን፣ ጠቀስ ብሎ ይነገረሃል። ቆይ ለነሱ ልንገራቸው። ግን ወር ምናምን ነው ለካ፣ አንድ ወር ሙሉ አለው ገና። ቸኩ ያለሁ ግን ለምርቃት። ወይኔ አራት ዓመት ሙሉ የለፋሁበት ነው እንዴ! አንተ ደግሞ ልንገራችሁ ቆይ። አራት ዓመት ሙሉ የለፋሁበት ነው እና ቤተሰብ እንዴት እንደ ቸኮልኩ ለምርቃት በቃ ጥቁር ጋውን ለመልበስ ቸኩያለሁ። እንጌታን የምሬና ይሆና ያርግልሽ፣ ብለናል ለኛ። አዎ ይላል። ያው ከጎንሽ ነው ብለን እናስባለን እኛ ቤተሰብ፣ ከጎንሽ አስጀምረሽናል። ማን ነው አስጀምረንሻል? እናስጨርስሻለን። አረ፣ እንደዛ ነው። የምርቃት ቀሚስ ባንተ ነዋ የታባቱአረስ ተያዘ ተይዟል። የምርቃ ቀሚስ ው እንዳትረሳ። አይረሳም። ህ እንኳን ብትረሳ እንኳን ቤተሰብ ያስታውሰዋል። የምርቃቴን ቀሚስ የሚችል ሰው ታገኝቷል።

ከበር ለማድረግ ሞክራለሁ። ደግሼ በራ አንድ ወር ብዙ ነው። ደግስ በሬ ነው እናሳርደው። አረ የእሱ ቤተሰብ እንጠራቸዋለን። ምላሳችን በኋላ ሰኔ አይሞተው ለዛ ነው። እና እኔም ስጦታ ይንም አይታችሁልኛል። ቤተሰብ ያው ደግሞ ምሳችንን አልበላ እሷን ስጠብቃት ከጠዋት ጀምሮ ቁርስ አሁን ሶስት ሰዓት ነው የበላሁት። ሰው ሶስት ሰዓት ቁርስ በልቶ እንዴት ነው እስከ ስምንት ሰዓት የሚቆየው? በዚች በማፈዷ ምክንያት ነው እንላለን ቤተሰብ። እና ወደ ምሳችን ሄዳለን ቤተሰብ። እናመሰግናለን። አብራችሁን ስለነበራችሁ ከልብና አመሰግናለን። ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ እያረጋችሁልን። አዎ አብራችሁን ቆዩ ቤተሰብ። የኔነቴ ክብር፣ የኔነቴ ግርማ